አምባሳደር አቶ ተፈሪ ፍቅሬ ቀጣዩ የሲዳማ ክልል ፕሬዝዳንት ሊሆን እንደሚችል አንድ ለፌዴራል እና ለክልሉ መንግስት ቅርብ የሆነ የሲዳማ ኒውስ ምንጭ ገለጸ። አቶ ተፈሪ ፍቅሬ ሀዋሳ ከተማ ማዘጋጃ ቤትን ጨምሮ በተለያዩ የሲዳማ ዞን ትልልቅ የስልጣን እርከሎች ላይ ያገለገለና በፌዴራል ደረጃ ደግሞ በሚኒስትር ማዕረግ የጠቅላይ ሚኒስተሩ ጽህፈት ቤት ኃላፊ ና የካቢኔ ጉዳዮች ኃላፊ በመሆን ያገለገሉት አቶ ፍቅሬ ተፈሪም ከሁለት ዓመታት በፊትም በጋና የኢትዮጵያ ባለሙሉ ስልጣን አምባሳደር ተደርጎ የተሾሙ ሲሆን አሁንም በአምባሳደርነት ስልጣናቸው ላይ በጋና አክራ እንደሚገኙ የሲዳማ ኒውስ ምንጮች ገልጸዋል። በሲዳማ ክልል የተነሳውን ህዝባዊ ተቃውሞ በተመለከተ የክልሉ አቶ ደስታ ሌዳሞና ካቢኔያቸው ስልጣናቸውን እንዲለቁ በአርቲስቱም በአክቲቪስቱ በወጣቱም በአሮጊቱም በጎረምሳውም በጎልማሳውም ጫና እየተደረገባቸው እንደሆነ ይታወቃል። ሲዳማ ኒውስ በቀጣይ የአቶ ተፈሪ ፍቅሬን የስራ አፈጻጸምና በህዝቡ ዘንድ ስላላቸው ተቀባይነት በስፋት ለአድማጮቹ ያደርሳል። ፌዴራል መንግስት የተላከ አጣሪ ቡድን ነገ ማክሰኞ ወደ ሐዋሳ ይመጣል ሲል የሲዳማ ክልል መንግስት ዋነኛው ተቃዋሚ ረዳት ፕሮፌሰር ተሰማ ኤልያስ በማህበራዊ ትስስር ገጹ ገለጸ። ፕሮፌሰሩ ሲቀጥልም ከፌዴራል ተልዕኮ የሚመጣው ቡድን በሲዳማ ክልል ህዝቡን ተስፋ አስቆረጠውንና ጥቂቶችን ሚሊዮነርና ቢሊዮነር አድርጎ ሚሊዮኖችን ለከፋ ችግር የዳረገውን አገዛዝ ሊፈትሹ እንደሆነ ተነግሯል ሲል በይፋዊ የፌስቡክ ገጹ ገልጿል። በመጨረሻም ፕሮፌሰር ተሰማ ኤልያስ የፌዴራል መንግስቱ የህዝቡ ጥያቄ ወደ ሌላ ሰገት የመሸጋገር እድል ያለው ስለሆነና ይህ አደገኛ ቡድን በሰበሰበው ሚሊዮኖች ገንዘብና ስልጣን በማንቀሳቀስ ነገሮችን ለመሸፋፈን የሚያደርገውን እንቅስቃሴ ሰፊ ስለሆነ በጥንቃቄ ልባት እንዲሰጥ እንጠይቃለን ሲልም ሀሳቡን አጠቃሉ። ሲዳማ ኒውስም በፌዴራል በኩል ተልከው የሚመጡ ግለሰቦች ገለልተኛ ሆነው በአምስት ዓመት ቢሊዮነሮች የሆኑትን የክልሉን አመራሮች ህዝብ ላይ ያደረሱትን በደል ተመልክተው ለሲዳማ ህዝብ የእረፍት ዘመን እንዲሆንና ይህን ሙሰኛና አፋኝ ስርዓት ከክልሉ ህዝብ ላይ እንዲገረሰስ የተቻላቸውን እንዲያደርጉም ጥሪ እናቀርባለን። ከእግዚአብሔር ውጭ ነገን የሚያቅ የለም። ስለዚህ ዛሬ ላይ በጣም እያፋጫቸው ያላቸው ሰዎች አሉ፣ በዛኛው ሳይድ ስፔሻሊ አለ በቃ እነሱ በቃ ስለተከፈለላቸው፣ በጡረታ ገንዘብ የምትኖሩ በውጭ አገር ተጠንቀቁ፣ ወጣት ጡረተኞች ተጠንቀቁ። ነገ መታችሁ ወደዚችው ቤታችሁ ነው የምትገቡት፣ ወደዚችው አገራችሁ ነው የምትገቡት። ስለዚህ ቢከርፉል እናንተ የማትቋቋሙትን ፍርድ፣ የበቀል ጅራፍ ፍርድ ህዝባችሁ ላይ አታውጡ ነው የምለውና ያነውና አትፍሩ። ትግላችን ይቀጥላል። በደንብ አርጎ ነው የሚቀጥለው ደግሞ ውጤትም እያየን ነው፣ እናያለን። ገና ይዘን የተነሳነውን ሀሳብ መልሱን እናገኘዋለን። እያገኘንም ነው። ብዙ ነገር እየሰማን ነው፣ እየደረሰን ነው። ነገር መልካም ይሆናል። ቴንክ ሰው ማች